ከመስቀል አደባባይ መገናኛ፣ ሳውዝ ጌት ከአንበሳ ጋራዥ ጎሮ፣ ከአዲስ ዓለም አቀፍ ኮንቬንሽን ማዕከል ጎሮ ቦሌ ቪአይፒ ተርሚናል፣ ከሳር ቤት ጀርመን አደባባይ፣ ጋርመንት ፉሬ አደባባይ የኮሪደር ልማቶች አስተዋጽኦ ላደረጉ አካላት ምስጋና በቀረበበት ስነ ስርዓት ላይ የኮሪደር ልማቱን አስተባባሪዎች ወክለው ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ እና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃጥራር አባይ የኮሪደር ልማት ስራው አዲስ አበባን የአፍሪካ ሞዴል ከተማ ለማድረግ የሚያስችል ስራ የተሰራበት ነው ብለዋል። በከተማችን ከንቲባ በክብርት ወይዘሮ አዳነች አበቤ አመራር ሰጭነት ሁላችንም የከተማው አመራሮች ተልኮዎችን በመውሰድ ስራዎችን በፍጥነት ለማከናወን ባለን ቁርጠኝነት ዛሬ አዲስ አበባ ለአፍሪካ ሞዴል ከተማ እንድትሆን የሚያስችል ትልቅ እድል የፈጠረ መልካም አጋጣሚ ተፈጥሮልናል። ከተማችን የራሳችን ሀብት እንዲሁም የአፍሪካ መውጫና መግቢያ እንደመሆኗ ደረጃዋን የሚመጥን ስራ ተሰርተዋል ነው ያሉት ምክትል ከንቲባው። ከተማችን የራሳችን ሀብት፣ የራሳችን መኖሪያ፣ የራሳችን ገጽታ ወይም ደግሞ ለዓለም የምናሳውቅባት ትልቋ የአፍሪካ በርና መስኮትና የምታገለግል ከተማ በመሆኗ ከዚህም በላይ የሚጠበቅባት ቢሆንም ላለፉት ጊዜያት በሰራ ነው ስራ ውጤት አግኝተናል እና እንኳን ደስ ያላችሁ ልናመሰግናችሁ ይፈልጋሉ። በኮሪደር ልማት ስራው ከግሉ ዘርፍ እስከ መንግስት መዋቅር ሁሉም ተሳትፎና አስተዋጽኦ ማድረጋቸውን የተናገሩት አቶ ጃንጥራር በተለይ የከተማዋ ነዋሪ አስተዋጽኦ የላቀ መሆኑን ገልጸዋል። በዚህ ስራ ያልተሳተፈ የለም። ያው ከፊት ለፊት ያለው አመራር እንደተጠበቀ ሆኖ በከተማ አስተዳደራችን ያሉ የሙያ ተቋማት ሁሉም የክፍለ ከተማም የወረዳም የጸጥታ መዋቅራችንም ደንብም ሁሉም ተሳትፎ በማድረግ ከምንም በላይ ደግሞ የግሉ እና መላው ህዝባችን ከጎናችን ሆኖ ስራዎቹ እንዲሳኩ ጠዋት ማታ ክትትል በማድረግ አስፈላጊ በሚሆንበት ጊዜ ደግሞ ባለሙያዎችን በመደገፍ በመንገድ አካባቢ የሚገኙ ሀብቶችን፣ ይዞታዎችን በቀላሉ በማንሳት ተባባሪ በመሆን የዚህ ከተማ መለወጥ የኢትዮጵያ ለውጥ ነው ብለው አምነው አብረውን ከጎናችን ቆመው እንዲሳካ አድርገውልናልና ለመላ ህዝባችን እንድታመሰግኑ ልኝ ይጠይቃለሁ። የኮሪደር ልማት ስራው በጋራ ትብብር ተሰርቶ በከተማዋ የህዝብ ተጠቃሚነት እንዲረጋገጥ ማስቻሉንም ገልጸዋል። ሁላችንም በጋራ በመቆማችን በጋራ በመስራታችን በእምነት በመስራታችን ጠንክረን በመስራታችን ከግል ተጠቃሚነት ባሻገር አዲስ አበባ የፐብሊክ ተጠቃሚነትን ያረጋገጠች ከተማ ሆናለች፣ እና እንኳን ደስ ያለን በድጋሜ